ሰላም ጤና ይስጥልን ክቡራን መልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ አብራችሁን ቆዩ በቅድሚያም ርዕሶቹን እንሆ ፋኖ ታላላቅ ጀብዶችን ፈጸመ በተለይም በቋሪት ፕሬዚዳንቱ እኔነኝ ማህተቡም በእጄ ነው አሉ ጌታቸው ረዳ 83 ዓመታትን ያስቆጠረው ቪኦኤ ተዘጋ የምክር ቤቱ አባል ፍርድ ቤት ቀረቡ። የትግራይ እስረኞች በኤርትራ ወታደራዊ ማሰልጠኛ መግባታቸው ተገለጠ። ተጋሮች ህወሓትን ከሚያጠፋልን ኃይል ጋር እንሰለፋለን በጋራ ሲሉ ተናገሩ። ሚስቱን በእሳት ያያያዘውም ክስ ተመሰረተበት። በኤርትራ ዛላምበሳ ከፍተኛ ወታደራዊ ግንባታ እየተካሄደ መሆኑ ተገለጠ። አሁን ወደ ፋኖች ዜና እናመራለን። ፋኖ በቋሪት ታላላቅ ጀብዶቹን መፈጸሙ ተገለጠ። በተጋድሎ እያደረገ ያለው ውጤታማ ስራዎች አሁንም እየገፉ መሄዱ ነው የተገለጸው። በገነት አቦ አካባቢ ያለው የብልጽግና ሰራዊት ላይ ከፋኖ ጋር ውጥረቱ እንደቀጠለ መሆኑ ነው የተገለጸው። በቋሪት ቋሪትን ለመያዝ ከአዴት የመጣው ሃምሳ ዘጠነኛው ክፍለ ጦር በመረጠው ቦታ ብር አድባ አካባቢ እየተቀጠቀጠ መሆኑ ነው እየተገለጸ የሚገኘው። ትግሉን አጠናክሮ የቀጠለው የአማራ ፋኖ አሁንም ወደፊት እየገሰገሰ መሆኑም ታውቋል። በወታደራዊ ኃይል ስልጠናና እንደዚሁም ደግሞ በመሳሪያ ኃይሉ እየተደራጀ የመጣው የአማራ ፋኖ በጎጃም አምስተኛ ክፍለ ጦር የነበልባሉ ገረመው ወንዳወክ ብርጌድ ሻለቃ አራተኛ በተሳተፈበት አውደ ውጊያ ሁሉ ከአዴት የመጣውን አምሳ ዘጠነኛው ክፍለ ጦር በመረጠው ቦታ ብራድማ አካባቢ እርምጃ ወስዶበታል። በቅጽል ስማቸው የደጋው መብረቅ በመባል የሚታወቁት ሻለቃ አራቶች በብር አድማ አካባቢ የሰፈረውን በተለይም የመከላከያ ኃይል ሙትና ቁስለኛ ማድረጋቸውም ነው የተገለጸው። በተለይ የአብይ አህመድ ሰራዊት በዙ 23 ና በሞርተር ሽፋን ሰጭነት በቋሪት የቆርጥ ቀን ልጆች ሙሉ በሙሉ ከመደምሰስ አተርፏቸዋል። ለጊዜው በገነት አቦ አካባቢ ያለውን የብልጽግና መዝባሪ ሰራዊት ከፋኖ ጋር በነበረውን ፍጥጫ ያለምንም ውጊያ ውጥረቱ ነግሶ መዋሉም ነው የተገለጸው። በተለይም የመከላከያ ኃይል በተደጋጋሚ ጊዜያቶች ያደረገው ሙከራ የከሸፈበት መሆኑ እየተገለጸ ሲሆን በተለይም በሚያወድማባት ከተማ ቋሪት ላይ ተጠልሎ የሽኝት ቀኑን እየተጠባበቀ መሆኑ ነው የተገለጸው። እርምጃችንን አሁንም አጠናክረን እንቀጥላለን ሲሉ ፋኖቹ በጋራ ገልጸዋል። በጠቅላላ በአማራ ክልል የሚደረገው ትግል ተጠናክሮ ይቀጥላል ሲሉ ነው ያሳወቁት። እነ ፍርድ ቤት ዮሐንስ ቧያለው የክስ መዝገብ ተከሳሾች የአቃቤ ህግ ያቀረበባቸው ምስክሮችም መደመጥ ተጀመረ። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛና ሁለተኛ ህገ መንግስታዊ የጸረ ሽብር ችሎት ነው የአቃቤ ህግ በነ ዮሐንስ ቧያለው ላይ ያቀረበውን የክስ መዝገብ ምርመራ የቀጠለው። በተለይም በዮሐንስ ቧያለው እና በእነ ክርስቲያን ታደለ ላይ የተደረገው ክስ አሁንም ምርመራ መቀጠሉ ተገልጿል። በተለይም በመዝገብ ከተዘረዘሩት ሀምሳ ሁለት ተከሳሾች መካከል የአስራ ስድስቱ ብቻ ክሳቸውን በችሎት ቀርቦ እየተከታተሉ እንደሚገኙ ነው ያስታውሱት። ጠበቃ አቃቢ ህግ አሉኝ ካላቸው ሀያ አንድ ምስክሮች መካከል አራቱም በችሎቱ ቀርበው ምስክራቸናታቸውን ሰጥተዋል። ፍርድ ቤቱ የአቃቢ ህግ ምስክሮችን የማዳመጥ ሂደቱን እስከ መጋቢት አስራ ሁለት ሁለት ሺ አስራ ሰባት አመተ ምህረት እንደሚቀጥል ነው በመረጃው የተገኘው በተለያየ ጊዜያቶች የሚደረገው ንፁሃንን የማንገላታ ስራ አሁንም የቀጠለ ስለሆነ ይህ ይቆም ዘንድ በየትኛውም ዓለም የሚገኙ ኢትዮጵያና ትውልድ ኢትዮጵያኖች እንደዚሁም በሰብአዊ መብት ጉዳይ ላይ የሚሰሩ በትኩረት ጉዳዩን እንዲከታተሉም ጥሪ ቀርቦሏቸዋል ከሰባ ግራም በታች ሲሸጡ በተገኙ ከሰባ ሁለት በላይ ዳቦ ቤቶች ላይ ህጋዊ እርምጃ መውሰዱን አዲስ አበባ ንግድ ቢሮ አሳወቀ። በንግድ ቢሮ ከተተመነው ሰባ ግራም በታች ሲሸጡ የተገኙት ናቸው። ከሰባ ሁለት በላይ ዳቦ ቤቶች እርምጃ የወሰድኩት ይላል የአዲስ አበባ ንግድ ቢሮ። እንደ መግለጫው በተለይም እርምጃ ከተወሰደባቸው ሰባ ሁለት ዳቦ ቤቶች ውስጥ ስልሳ አምስቱ ዳቦ ቤቶች ወደ ህጋዊነት እንዲመለሱ መደረጉን የአዲስ አበባ ንግድ ቢሮ ህጋዊ ስነ ልክ ቡድን መሪ ደረጀ በቀለ ገልጠዋል። አሁንም በዚህ በማጭበርበር ተግባር ላይ የሚሰማሩትን አጠንክረን እርምጃችንን እንወስዳለን ሲሉም ገልጠዋል። ቪኦኤ በቪኦኤ የተደረገ ያለው ዘመቻ ጠንክሮ በመቀጠል ብዙዎቹ መስሪያ ቤቶች ዝግ እየሆኑ ነው የተገለጸው። ጨርሶ ይዘጋል አይዘጋም የሚለው የምናውቀው ነገር የለም። ስራ አቁሙ ብቻ ነው የተባለ ነው። የመጨረሻ ውሳኔ ብቻ እንደሚ ገለጽልን ነው የተገለጸው። የአሜሪካ ድምፅ ራዲዮ የቪኦኤ ፕሬዚዳንት ትራምፕ ውሳኔውን ተከትሎ ስራ ማቆሙን ጀምሯል ነው ያሉት። በተለይም በቴሌቪዥን መስኮቶች ስርጭት ጨለማ እየታዩ ሲሆን፣ በአንዳንድ ሀገራት ደግሞ ሙሉ በሙሉ ሙዚቃ ብቻ እየተላለፈ ነው የሚገኘው። በዓለም አቀፍ ደረጃ 11 ሺህ 300 አንድ ሺ ሶስት መቶ በላይ ሰራተኞች ያሉት ቪኦኤ በየዓመቱ የሚመደብለት ሁለት መቶ ስልሳ ሰባት ነጥብ አምስት ሚሊዮን ዶላር በጀት ተሰርዞ ሰራተኞቹ የግድ እረፍት እንዲወጡ ተወስኖባቸዋል ነው የተባለው። በተለይም በሰማኒያ ሶስት ዓመታት በላይ ያስቆጠረው ቪኦኤ በዶናልድ ትራምፕ እና ውሳኔ በታሪኩ ለመጀመሪያ ጊዜ ስርጭት ያቋረጠ ሲሆን ውሳኔውም በተለያዩ ሀገራት የሚገኙ ዘጋቢዎችንም አስደንግጧቸዋል። በኢትዮጵያ በሶስት ቋንቋዎች፣ በአማርኛ፣ አፋን ኦሮሞ እና ትግርኛ ስርጭት ያከናውን የነበረው ቪኦኤ በኢትዮጵያ የሚገኙ ዘጋቢዎች ሰራተኞቹ ከቅዳሜ ጀምሮ ስራቸውን እንዲያቆሙ እንደተነገራቸው ስሜ እንዳይጠቀስ ያሉ የተቋሙ ዘጋቢ ለቲካፍ ገልጠውለታል። እኛ በሰራነው ይከፈለን ነበር ከቅዳሜ ጀምሮ እንድናቆም በኤዲተሮች በኩል ተነግሮናል ሲል ነው የገለጠው። ይሁ ስሙ እንዳይጠቀስ የፈለገ ግለሰብ ቪኦኤ አዲስ አበባ፣ ድሬዳዋ፣ ደሴ፣ ባህርዳር መቀሌና ሃዋሳ ያሉ ዘጋቢዎችን ጨምሮ በአጠቃላይ 11 ዘጋቢዎች በኢትዮጵያ አሉት። ይሁን እንጂ አሜሪካን የፌዴራል ተቋማት ላይ ያለውን በብዙ መልኩ ስለምንሰማ እና የተለያዩ ተቋማት ስራዎችንም ሰራተኞችም ሲቀንሱ ስለምናይ ለውጥ እንደሚኖር ስንጠብቅ ነበር፣ ነገር ግን በዚህ ደረጃ ግን አልነበረም ብሎታል። ከቪኦኤ ጋር በተያያዘ ብቻ ሳይሆን ቪኦኤ የሚገኝበት እናት ድርጅት ጋር በተገናኙ አገልግሎቶችም ላይ አዲስ አመራር የሚያስነሱ ጥያቄ ስላለ የምንጠብቀው ነገር ነበር፣ ግን በዚህ ደረጃ አልጠበቅንም፣ በጣም አስደንግጦናል ብለዋል። ጨርሶ ይዘጋል አይዘጋም የሚለውን የምናውቀው ነገር የለም፣ ስራ አቁሙ ብቻ ነው የተባለ ነው። የመጨረሻ ውሳኔያችን መቼ እንደሚሆን ግን አይታወቅም ሲል ገልጧል። በኢትዮጵያ ውስጥ ከአስር እስከ አስራ አምስት ዓመት የሰራን ሰራተኞች ጨምሮ ከተቀጠም ወር እንኳን ያልሞላን ሰራተኞችም እዚህ ውስጥ ተካተናል፣ ብለዋል ተስፋችን ሙሉ በሙሉ አይዘጋም የሚል ነው። በጀታችን እና ሰራተኞችን ይቀንስ ይሆናል። የሚቀንስ ሰራተኞች ካሉ የነሱ አካል እንሆናለን አንሆን የሚለውን ግን አሁን የምናውቀው ነገር የለም ሲል ገልጿል። እስካሁን ዩኤስአይዲን ጨምሮ በተመሳሳይ ነገር የገጠማቸው የአሜሪካን ተቋማ ሰራተኞችን እየቀነሱ ያለበት ሁኔታ በዛ መንገድ ያስቀጥሉት ይሆናል የሚለው ተስፋ አሁንም ገና አልመለመለም ሲሉ ነው የገለጡት። እንጠብቃለን ተስፋለን ሲሉ የቪኦኤ ሰራተኞች ገልጠዋል። ለሹፌሩ ረዳቱ ደጋግመን እየደወል ነው እስካሁን ማግኘት አልቻልንም ሲል ፈለጌ የሆን ባሱን በገጠመው ችግር ገለጸ። መኪናዎቹ መስታወቱና የፊትለፊት ጎማዎቹ በጥይት ተመተዋል ሲልም ነው የአይን እማኞቹ የገለጹት። በኦሮሚያ የታፈነውን መኪና እገታ በተመለከተ በሰጡት መግለጫ በተለይም ከአዲስ አበባ ወደ ደብረ ማርቆስ ተሳፍሮ ተሳፋሪዎችን አሳፍሮ ሲጓዝ የነበረው ፈለጌ ሆን የሚለው ስያሜ ያለው ባስ በኦሮሚያ ክልል ከፍቼ እና ጓጽዮን መካከል ባለው መንገድ ላይ ነው። አልዴሮ በተባለ ስፍራ ሙሉ በሙሉ ተሳፋሪዎች መታገታቸው የተገለጠው ሹፌሩን ጨምሮ ሀምሳ የሚሆኑ ሰዎችን አሳፍሮ እንደነበረ የተገመተው ባስክ በግምት ሁለት ከሰላሳ አካባቢ በታጣቂዎች ተመቶ ተሳፋሪዎች መወሰዳቸውን የአይንማኞች ሹፌሩ ገልጠዋል። በምስሉ የሚታየውና በተርጋ ቁጥሩ ኤ ሶስት ሁለት ሰባት ሶስት የተመዘገበው ፈለጌዮን የሚል ስያሜ ባለው አውቶቡስ ከአዲስ አበባ ወደ ማርቆስ ሲያቀና ነው የታገተው። መንገዱ አምስት ከሰላሳ ነው። ከፍተው ከአዲስ እና ከተለያዩ አካባቢዎች የሚመጡ መኪኖች ቆመን ነበር። የታገተው አውቶቢስ የፊት ለፊት ጎማውና መስታወቱ በጥይት ከመመታቱ በኋላ ሹፌሩን ጭምሮ ተሳፋሪዎቹን ይዘዋቸው ሄደዋል ሲሉ የአይን ማኞች ለድካፍ ገልጸውለታል። አክለውም የተወሰኑ ደቂቃዎች ከሚኒሻዎች ጋር ተታጉሰው ነበር። በበርካታ ኦራል መኪናዎችም ተጭነው ከመጡ በኋላ ነው መንገዱ የተከፈተው እንጂ በአካባቢው የጥታ አስከባሪ ትግል ሊሆን አልቻለም ነበር ሲሉ ገልጸዋል። በመከላከያ በቦታው የደረሰው ከረፈደ በኋላ መሆኑና አጋጆች የገለጹት በተለ በተደጋጋሚ ጊዜ በዚህ አካባቢ እየተደረገ ያለው ችግር መፍትሄ ባለማግኘቱ ዳሬም ንጹሐን እየታፈኑ እየተገደሉ ነው ሲሉን ገልጠዋል። በእነ ሽመልስ አብዲሳ ቀጥተኛ ትእዛዝ የታሰሩት የምክር ቤት አባል ፍርድ ቤት መቅረባቸው ተገለጠ። በቤኒሻንጉል ጉሙዝ ክልል ምክር ቤት ከቅዳሜ ዕለት ባካሄደው አስቸኳይ ጉባኤ ነው ያለመከሰስ መብታቸው የተነሳው የምክር ቤቱ አባል አቶ ዮሐንስ ተሰማ ከአንድ ሳምንት አስቸጋሪ እስር በኋላ ለመጀመሪያ ጊዜ ፍርድ ቤት መቅረባቸው ተገልጿል። የአገዛዙ አደገኛ የክልሉ ህግና ተፈጻሚነት ፖሊስ በመቃወማቸው ምክንያት ነው። ጥርስ የተነከሰባቸው አቶ ዮሐንስ የቀረቡበትን የአሶሳ ዞን የመጀመሪያ ደረጃ ፍርድ ቤት በምክር ቤቱ አባል ላይ 14 የምርመራ ቀን መፍቀዱን ባለቤታቸውና አንድ የፓርቲው ምንጭ ለቢቢሲ ገልጸውለታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ሸሽቼ አልመጣሁም፣ ወደ ትግራይ ግን እመለሳለሁ ሲሉ ለጋዜጠኛዎች ምላሽ የሰጡት የትግራይ ጊዜያዊ አስተዳደር ፕሬዚዳንት፣ አሁን በህወሓት እንቅስቃሴ ለመገደብ ኬላ ተጥሎብኛል፣ ልታገትም ነበር፣ ሸሽቼ ፕሌን ውስጥ በመግባቴ ነው ያመለጥኩ ሲሉ ገልጠዋል። ፕሬዚዳንቱ እንዳሉት በዶክተር ደብረጽዮን የሚመራው የህወሓት አንጃ እኔን ወደ አዲስ አበባ ለመሄድ ወደ ኤርፖርት ስጓዝ ነው ኬላ ጥሎ ለመያዝ ሞክሮ ነበር ሲሉ ገልጸውለታል። ለጋዜጠኛው ታጣቂዎች በፓትሮል በመሆን ኤርፖርት ድረስ መጥተው እኔን ለመቆጣጠር ሞክረው ነበር፣ ነገር ግን ቀድሜ ወደ ኤርፖርት ውስጥ በመግባቴ ሊያገኙኝ አልቻሉም ሲሉ ነው የገለጹት። አቶ ጌታቸው ረዳ በተለይም ከሪዮት ሚዲያ ጋር ባደረጉት ሰፊ ውይይት ላይ ነው ይህንን ሀሳባቸውን የገለጹት። ታዲያ ይህ በእንዲህ እንዳለ በተለይም በተጋሩዎች በኩል አሁንም ችግሩ እየከፋ መምጣቱ ነው የገለጹት። አቶ ጌታቸው ረዳም ከጋዜጠኛው ጋር ያደረጉት ንግግር ባጭሩ ይህን ይመስላል። የሚደረግ ለውጥም ወይም የሚደረግ ችግርም ካለ በይፋ እስከአውቀው ድረስ የጊዜ አስተዳደሩ ፕሬዚደንት እንደሆንኩ ነው የማውቀው። ይህ ጉዳይ ያን ያክል ብዙ ሊያጨቃጨቅ የሚገባው ሊሆን ሊሆን የማይገባው ጉዳይ ነው የነበረው። ለማንኛውም ግን እንዳልኩ ነው። እስካሁን ማህተሙ በጀን ያለው ማለት ነው። ይህ በእንዲህ እንዳለ ተጋሮች ከዚህ በኋላ ህወሓትን የሚጥል አካል እስከመጣ ድረስ አብረን ከጎኑ እንቆማለን ሲሉም ገልጠዋል። በተለይም በትግርኛ ቋንቋ እንደገለጹት ከሆነ አርባ ዓመት ሙሉ እንዴት አንድ ሰው ይገመገማል? ለውጥ ፈላጊ የትግራይ ሰዓት ትውልዶች ጥያቄ እያነሱ ነው። በአሁኑ ሰዓት አንጃው የህወሓት ቡድን ከሻቢያ ጋር እየሰራ ነው። እናንተ የትግራይ ጊዜያዊ መስተዳደር ከማን ጋና እየሰራችሁት ያላችሁት፣ በግልጽ ቋንቋ መነገር አለበት፣ መዋየት አለበት። ይህ ትውልድ ማወቅ ያለበትን ህወሓትን ለማጥፋት ከማንም ኃይል ጋር ይሰለፋል። ይህን ማወቅ አለባችሁ። ዋጡት። ሌላ ሌላ ህዋትን ስለሆናችሁ አይደለም የምንደግፋቸው፣ የለውጥ ህዋት ስለሆናቸው አይደለም የምንደግፋቸው፣ የተሻላቸው ስለሆናቸው አይደለም በመንግስት ስለተሾማችሁም አይደለም። ነገም ከወረዳቸውም እንዲሁ ነው የምንታገላቸው። ፌዴራልም ቢሆን ሌላም ቢሆን በየደረጃው ህግ ከጣሰ ከተጠያቂነት አያመልጥም። እዚህ አዳራሽ ያለ ጭምር ከእናንተ ጋር ከማን ጋር እንደምትሰሩ ግን ማወቅ አለብን። ህቡ አትሆኑ የለውጥ አፕታይት ሊኖራቸው ይገባል። የትግራይ የወልዶ ለውጥ ማለት ግን ህወሓትን ከስር መስረቱ መንቀል ነው። ተጠያቂነት የሌለው የሀምሳ ዓመት አስተሳሰብ በትግራይ ካሁን በኋላ በፍጹም አይሰራም። አርባ ዓመት እንዴት አንድ ሰው ይገመገማል? በስም የውስጥ ግምገማ ከእያንዳንዱ ከተማ ወደ አንዱ ከተማ እየተዘዋወረ እንዴት ይኖራል? ዞሮ ዞሮ እኛ እየተንቀሳቀስንና የምንፈልገው ያልነው ለውጥ ህወሓትን ከስር መስረቱ የሚነቅል ትግል ነው የምንፈልገው። ማንም ህዋቱ ማን ህወሓት በቃ

ኒውዴሊን ያስጨነቀው ሰባ ሁለት ሜትር የሚነዝመው የዓለማችን ትልቁ ቆሻሻ አስቸጋሪ ሆኖብናል ሲሉ ጠየቁ። በኒውዴሊ የሚገኘው የጋዝ ቆሻሻ ክምር በዓለም አቀፍ ደረጃ በስፋቱና ከፍታው ቀዳሚው ነው ተብለዋል። በ1984 በምስራቃዊ ኒውዴሊ የሚገኘው ይህ የተጠራቀመው ቆሻሻ ስፍራ በዓመታት ውስጥ ወደ ተራራነት የተለወጠ ሲሆን በፈረንጁ በሁለት ሺህ ሁለት ማስተናገድ ከሚችለው አቅም በላይ ደርሷል ነው የተባለው። ሰላሳ አራት ነጥብ ስድስት ሚሊዮን ህዝብ የሚኖርባት ኒውዴሌ የሚገኘው የጋዙ ፓር ቆሻሻ ክምር ከአቅራቢያው የኖሩ በሚሊዮን የሚቆጠሩ ዜጎች ላይ ኑሮ ፈታኝ ችግር ገጥሞብናል ነው ያለው። መንግስት አንድ ነገር ካላደረገ አደጋው እየከፋ እንደሚመጣም ነው እየተገለጸ የሚገኘው። ምን ማድረግ እንዳለብን አናቅም፣ ችግሩና በሽታው እየከፋ መጥቶብናል ሲሉም ገልጸዋል። ሚስቱን በእሳት አያይዞ የሮጠው ባል በቁጥጥር ስር ዋለ፣ ክስም ተመሰረተበት። በምስራቅ ጀርመን የሚኖረው ስሙ ያልተጠቀሰው ሰው 46 ዓመት ጎልማሳ ሲሆን በትላንትና ሁለት ነው የሀገሬው ዜጋ ያስደነገጠ ነገር ፈጽሟል የተባለው ግለሰቡ ከሚስቱ ጋር በምስራቅ ጀርመን ስም ባለችው እና ጌራ በተሰኘች ከተማ በአነስተኛ ባቡር እየተጓዘ ነበር። ይሁንና ለጊዜው ምንነቱ ባልታወቀ ምክንያት በድንገት በባቡር ውስጥ እየተጓዘ የነበረችውን ሚስቱን በእሳት አያይዞ እሱ ለማምላጥ መሞከሩን ነው ዶቼ ቬለ የዘገበው። እንደ ዘገባው ከሆነ በባቡሩ ካፒታኑ በእሳት የተያያዘችውን ሴት በእሳት አደጋ በማዳን የከፋ ጉዳት ሳይደርስባት ሰዓት አድነዋታል። የሀገሪቱ አስቸኳይ ጊዜ ቡድን በእሳት የተጎዳቸው ሴት የተሻለ ሕክምና እንድታገኝ በአውሮፕላን በማሳፈር ወደ ሆስፒታል እንደወሰዳትም ነው የተገለጸው። ታዲያ በእሳት አደጋ የተጎዳቸው ሚስት ለህይወት ዘመን ሕክምና ክትትል ታደርጋለች የተባለ ሲሆን ባልዮ ሚስቱንና ባቡሩን ላይ በነበሩ ተሳፋሪዎች ደህንነት አደጋ ላይ በመጣል ከባድ ወንጀል ክስ ተመስርቶበታል። ቤልጅየም ዲፕሎማቶቿን ከሩዋንዳ ለቀው እንዲወጡ በአርባ ስምንት ሰዓት ትዕዛዝ ተላለፈ። ፖል ካጋሜ ቤልጅየም የእናንተ እናንተ ማን ስለሆናችሁ ነው የእኛን ኃላፊ ያደረጋችሁ ማን ነውስ? ሩዋንዳ በፈጣሪ እናምናለን። ፈጣሪ ቤልጅየምን የሩዋንዳ መሪ አድርጓታል ሲሉ ተናግረዋል። በኮንጎ ግጭት ምክንያት ከሩዋንዳ ከቤልጅየም ጋር ያላቸው ግንኙነትም አቋርጠዋል። ከዲሞክራቲክ ሪፐብሊክ ኮንጎ ግጭት ጋር በተያያዘ ነው። ቤልጅየም ሩዋንዳን በተደጋጋሚ አናቃለች በሚል ነው ሩዋንዳ ግንኙነቷን ለማቋረጥ የወሰነችው። አሜሪካ የተባበሩት መንግስታት ሩዋንዳን አይኤምኤስ ድጋፍ ሃያ ሶስት ድጋፍ የሰጠች ነው ቢሉም ሩዋንዳ ሐሰት ነው ስትል ገልጻለች። የሩዋንዳው ፕሬዚዳንት ፖል ካጋሜ ቤልጅየምን እናንተ ማን ስለሆናችሁ ነው የኛ ኃላፊ ያደረጋችሁስ ማን ነው? ሩዋንዳ በፈጣሪ እናምናለን። በአስቸኳይ ባርባ ስምንት ሰዓት ውስጥ አገራችሁን ለቃችሁ እንድትወጡ አሳስባለሁ ሲሉ ትዕዛዝ አስተላልፈዋል። ኤርትራ በሳተላይት ምስሎች ይፋ እንዳደረጉት የኤርትራ ጦር በትግራይ አዋሳኝ በዛላምበሳ አቅራቢ አቅራቢያ ከፍተኛ ወታደራዊ ግንባታ እየተከናወነ መሆኑ ተገለጸ። ይህ በተለይም ከባለፉት ዓመታት ጥር ወር ከነበረው የኤርትራ ወታደራዊ ግንባታ አንጻር የአሁኑ ከአስር እጥፍ በላይ ማደጉን ነው የተገለጸው። በሳተላይት ምስሉ እንደሚያመለክተው በርካታ መድፎችም መሰለፋቸው ታውቋል። አሁን ነገሮቹ እየከፉ መምጣታቸው ነው እየተገለጸ የሚገኘው አሜሪካ የትራምፕ አስተዳደር የወንበሬ ቡድን አባላት ናቸው ያላቸውን ከ200 በላይ ቬንዙዌላያን ከአሜሪካ አባረረች። የኤል ሳልቫዶር ፕሬዚዳንት ናዩባ ቦኩሊ 238 ትሬን ደአርጓ የተሰኘ የወንበሬ ቡድን አባላትን ያሳፍረውን የአሜሪካን አውሮፕላን ሳን ቫርድ መድረሱን በማህበራዊ ትስስር ገጻቸው ላይ አስፍረውታል። የቬንዙዌላው የወንበሬ ቡድን ትቴን አደ አርጓ ዜጎች አፍኖ በመውሰዱ በዘረፋና በግድያ የተሰባረ መሆኑን ነው የተገለጸው። ፕሬዚዳንት ትራምፕ በጦርነቱ ጊዜ የሚ ታወጅ ህግን ተጠቅሞ ሰራተኞቹን በገፍ እንዲያባረሩ በአሜሪካ ፌዴራል መንግስት ትእዛዝ እየተሰጣቸው መሆኑ ነው የተገለጸው። በተደጋጋሚ ጊዜያቶች አሜሪካ እየሰጣች ያለው ውሳኔ አሁን ጠንከር እያለ በመሆኑ በርካታ ሀገሮችም ወንጀለኞቻቸውን እየተቀበሉ በማስተናገድ ላይ መሆናቸውም ተገልጿል። አሜሪካ ከዚህ በኋላ ማንንም ወንጀለኛ ተሸክሜ አልቀመጥም ስትልም ትእዛዟን አስተላልፋለች። በርካቶቹ በአሁኑ ሰዓት በተለይም የሀገራቸው በኃይል እየተላኩ መሆኑ ነው የተገለጸው። ትግላችንን አጠናክረን እንቀጥላለንም ብለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከዚህ በኋላ የምንሸክመው ማንም ወንበዴ የለም ሲሉም ገልጸዋል። ክብራንት መልካቾቻችንና ና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱሾ ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስቴ ነኝ። መልካም ጊዜ።